ገባ ያለው ጸጉሩ ከግንባሩ አይናገሩትም ወንዶች እየፈሩ አብራው የምታድር ሚስቱ ነች ደፋሩ። በአማርኛ ቁምነው በትግረኛ ጠጠው ትምህርት ነው እንጂ ሙቀት አልመለጠው፣ ትምህርት ነው እንጂን ሙቀት አልመለጠው። አለም አለም ዘመዴ ትወዳለህ አሉኝ ራሰ መላጣ አትበሉ መላጣ ክብር ነው፣ መላጣ አትበሉ መላጣ ክብር ነው። አገርን ያቆያት እንዲህ አይነቱ ነው፣ አገርን ያቆያት እንዲህ አይነቱ ነው። ወጋ ወጋ አርጎታል ራሱን ሽበት፣ ወረር ወረር አርጎት ራሱን ሽበት። የእርጅና እንኳን አይደል እንደው የውበት አረጀ ሸበተ